ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የውስቱ ቤተሰቦች እንደት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻው ሰላማችሁ ብዙ ትርፍ ይበልልኝ። ሁሉ ጊዜ እንደምለው ሀገራችን ኢትዮጵያ ሰላምና ፍቅር ተመኘው። ለዚህ ቤት አዲስ ከሆናችሁ በቀን ሰብስክራይብ ያደረጋችሁ ቪዲዮ ላይክ ያደረጋችሁ ጀምሮ ለምታበረታትኝ እህት ወንድሞች፣ ደግሞ ከልብ ነው የማመሰግነው። ሁላችሁንም ክበሩልኝ። ዛሬ ደግሞ በጣም ደስ በሚል ነው የመጣሁት። አዲስ አራዳ ጠፍቶ ነበር። እንግዲህ ዛሬ አዲስ አራዳ ከስንት ወራት በኋላ ተመልሰው ወደ ስራ መጥቷል። በመጀመሪያ እንኳን ደስ አለህ በሉት። ወንድማችን ከዛ ጭንቀት እንግዲህ የዚህ ልጅ ሁለቴም ሰርችላችኋሉ ቪዲዮ። ምን ያክል ሰዎች እያስጨነቁት እንደነበረ ስራ መስራት እንዳልቻለ ነግሬያችኋሉ። ከአንድም ሁለት ጊዜ ቪዲዮ ሰርችና ዛሬ በራሱ ቻናል ስራ ወደ ስራ ተመልሻለሁ ብሎ እግዚአብሔር ይመስገን እኔ በጣም ደስ ብሎኛል። ግን አብዛኛው ሰዎች የእሱ ቻናል ፕሮፋይሉ ስለተቀየረ ማንም ሰው እያየለት አይደለም። ፕሊዝ አዲስ አራዳ ብላችሁ እየገባችሁ ወንድማችን እስካሁን ድረስ በጣም ቪዲዮ ተለተለው ተለተለው ካለቀቃችሁ ደግሞ ዩቱብ ላይ እይታችሁ በጣም ይቀዘቅዛል። ስለዚህ ይሄ ወንድማችንም እንግዲህ ከአስር ሺህ እስከ ስንት የሚታይለት ሰው ነበር። አሁን ግን ፕሮፋይሉን በመቀየሩ ሰው እያየለት አይደለም። እንግዲህ ሁላችሁም አዲስ አራዳ ብላችሁ ሰርች አድርጋችሁ እየገባችሁ ወንድማችን ላይክ፣ ሼር እያደረጋችሁ አበረታቱት ከስንት ቀን በኋላ እንግዲህ ከዛ ሁሉ ጉድ ወጥቶ አሁን ላይ ወደ ራሱ ስራ ስለተመለሰ በመጀመሪያ እግዚአብሔር ይክበር ይመስገን። እኔ በጣም ስጨነቅ እመቤቴ ነው ምላችሁ። ምክንያቱም ያየሁትን የሰማሁትን የእሱን ድምፅ ከሰማሁ በኋላ ምን ያክል ሰዎች እያስቸገሩት እንደሆነ ስለሰማሁት በራሱ አንደበት ስለተናገረ፣ ሁልጊዜም እየነገርኳችሁ ነበር፣ ልጁ በጣም አስቸጋሪ ሁኔታ ነው ያለው ማገዝ የምትችሉ ለነልውል ዘላለም ባካችሁ ሼር አድርጉ፣ ያልኩኝ በአቅሜ እኔ ጋር መቶም ሰው ሆነ ሁለት መቶም ሰው የሚከተለኝ እናንተ ያያችሁ ሰዎች ሼር እያደረጋችሁ ልጁን ከዚህ ጭንቀት እናውጠው ብያችሁ፣ አብዛኞቻችሁን ቪዲዮ በምሰራ ሰዓት እያያችሁ ነበር። እናንተንም ከልብን አመሰግነው። አሁን ግን በራሱ ቻናል ይገባችሁ እንድታዩለት ነው የምነግራችሁ። እንዳልኳችሁ እንትን ስለቀየረ ፕሮፋይሉ ሰው እያየለት አይደለም። ደግሞ አንድ ጊዜ እይታች ከቀዘቀዘ በቃ ስራ ስሪ ስሪ ስሪ አይልሽም። ታውቂያለሽ፣ ሰው ሲያይልሽ፣ ኮሜንት ሲጽፉልሽ፣ ሲያበረታትሽ ምናምን እንድትሰሪ ይገፋፋሻል። ስለዚህ ሰው ካላየ ደግሞ በጣም እንትን ይላል፣ ቀዝቀዝ ሲል ማለት ነው። ሶ ይሄ ደግሞ በጣም የሚደገፍ የሚሰራው ስራ በጣም እጅግ በጣም ጥሩ ስራ ነው። ለተቸገሩ እንደዚህ ልክ ከነሉድ ከነዘላለም ዘላለም በምንም አይተናነስም። የምታቁት ያው ታቁት አላችሁ ለማታቁት ሰዎች ነው ነግራችሁእና እና ልጁ የሚሰራው ስራ ቀላል ስራ አይደለም። እየገባችሁ አበረታቱት። አሁን ደግሞ እንግዲህ ስንት ወር ሆነው ቻናል ቪዲዮ ከጫነ ራሱ ከአንድ አንድ አራት ወር አልሆነው አራት ወር ሁነውታል። አራት ወር ሙሉ ስንት ስላላል አሁን ስጣ በዚህኛው ሰዓት እንትን ሲል ሲፖስት ብዙም ሰው አያይለትም ማለት ነው። ስለዚህ አዲስ አረድ ብላችሁ እየገባችሁ ሰብስክራይብ እና ላይክ እያረጋችሁ ወንድማችን ካለበት ጭንቀት እኳን ደና መጣህ እያላችሁ እንግዲህ አበረታቱት ማለት ነው። አሁን ድጋሚ እንዳይጠፋ ደግሞ እኛ በአቅማችን በቻልነው አቅም ደግሞ ከጎኑ እንቁምና የበረታታን የአበረታታን ሸር ላይክ እያደረግንን ቪዲዮቹን ጥሩ ነገር እንዲያመጣ እናደርገው ማለት ነው። ወንድማችን በመጀመረ እኔ ወደ ስራው ስለተመለሰ በጣም ደስ ብሎኛል ከምላችሁ በላይ ማለት ነው። ምክንያቱም በጣም ልጁ ምን ያክል ጭንቀት ውስጥ እንደነበረ ሰዎች እንዴት እንደሚያስቸግሩት፣ ቪዲዮ መስራት እንዳልቻለ ከገዛ ከጓደኞቹ ጀምሮ በጣም ሲሰቃይ የነበረ ወንድማችን ነው። አሁን ደግሞ ያሁሉ አልፎ ወደ ራሱ ተመልሶ ወደ ስራው ስለመጣ የእውነት ከዚህ በላይ ደስታ ያለ አይመስለኝም። በጣም ነው ደስ ያለኝ። ምስኪን ነው፣ ምንም በማያውቀው በሰው እንትን ገብቶ ነው ይህ ሁሉ ስቃይ እየደረሰበት የነበረው። ግን ደግሞ አንዳንድ ጊዜ ለበጎ ነው ብሎ ማሳለፍ የተሻለ ነው ብዬ ነው ማስበው። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። አሁን ላይ ወደ ራሱ ስለተመለሰ ደስ ብሎኛል። ከአሁን በኋላ ደግሞ እንደዚህ አይነት ችግር እንዳይፈጠርበት ጥንቃቄ ማድረግ አለበት። አሁን እነሱ ትልቁ ችግር ምን እንደሆነ ታውቃላችሁ? ብቻውን መንቀሳቀስ የለበትም። ደግሞ የሚያሳዝነኝ ልጁ ብቻውን አትንቀሳቀስ ምናምን እንላለና እኛ ኮሜንት የምንጽፍ ሰዎች፣ ግን እሱ ጋር ደግሞ የድል ጉዳይ ሆኖ አላውቅም። አብሮት የሚሰሩ የሚበሉ ሰዎች ናቸው የሚከዱት እግዚአብሔርን ነው እላችሁ ባለፈውም ሊገሉት የነበሩት እንግዲህ አብረውት እየበሉ አብረውት እየሰሩ የነበሩ ልጆች ናቸው። እኔ እንጃ እንዴት ብላችሁ እንደማውራት እንደምችል አላውቅም። ብቻ አሁንም ግድ ነው ሰው ያስፈልጋል። በተለይ በዚህ ስራ ስትሰሪ ሰው ያስፈልግሻል የሚያማክርሽ፣ ስቴጅ፣ ቀረጻ ከጀርባ ሰው ያስፈልጋል፣ ብዙ ነገር ስላለ ማለት ነው። ስለዚህ ታማኝ ሰው እግዚአብሔር የልቡን አይቶ ልክ እንደ እንትኑ የእውነት በጣም የዋህ ቅን ልጅ ነው። የልቡን አይቶ እግዚአብሔር ሰው ይስጠው፣ በቃ እውነት የሚያግዘው በቃ አንተ ትብስ እኔ ብስ ተባብሎ የሚኖር ገንዘብን የማያሳድድ ሰው። አብዛኛው በገንዘብ በለጠኝ ወይም እንደዚህ ያለኝ እሱ እንደዚህ ሆነ እያሉ በዚህ የመጣ ነው። እንግዲህ ባለፈውም እንደዚያ ያ ሁሉ ስቃይ ሲያደርሱበት የነበረው እንጂ ይሄ ልጅ ሂዶ ደንበር ምን እንትን ብሎ አይደለም ወይም የነሱ ንብረት ወስዶ አይደለም። ግን ደግሞ አንዳንድ ጊዜ የገዛ ጓደኛሽ ሚከዳሽ ከሆነ አስቸጋሪ ነው። እንደውም እኔ እንዳልኩት አውቃላችሁ ከነ ለበልባለው ልውል ከነ ቴድሮስ ከነ ዘላለም ልውል ከነሱ ጋር ሸር ቢደራረግ ችግሩን አብረው መፍታት ይችላሉ። አብረው እንትን ቢሉ ማለት ነው። ያው ሁሉም አዲስ አበባ ኢትዮጵያ ውስጥ ስለሆኑ ችግር ያለው አይመስለኝም። ያ ሁሉም በራሱ እንትን እየተሯሯጠ ነው። ግን ደግሞ ሞር ይሄ ልጅ ደግሞ ያለበት እንትን ትንሽ ከባድ ነው። ለዚህ ደግሞ ሰው ያስፈልጋል። አብሮት የሚሰራ ሰው ታማኝ ሰው ልክ እኔ የልውል ከልውል ጋር የሚሰሩ ሰዎች መወዳቸው አንደኛ ነገር ታማኝነታቸው፣ ለምንም የማይታለሉ በእርግጥ አንዳንድ ሰዎች አሉ፣ ከአንድም ሁለቴ ከልውል ጋር የሚሰሩትም ብርን አስበልጠው አሳልፈው ሊሰጡት ሲሉ ግን እሱ ደግሞ ፈጣን ስለሆነ ምንም ችግር ሳይፈጠር ተሎ ደርሶ ወደ ራሱ ችግሩን እንትን ብሎታል። ምንም ሳይሆን ማለት ነው። ግን አንዳንድ ሰዎች በብር በብር እንትን የሚሉ ስላሉ ብቻ ልቦና ይስጠን ሁላችንም። ከባድ ነው። እንዴት ብላችሁ እንደምትናገሩ አላቅም። የእውነት ይከብዳል። ሰው አብራችሁት እየበላችሁ አብራችሁ እየሰራችሁ አብራችሁ እያላችሁ እንደዚህ የሚከዳችሁ ሰው ካለ ትንሽ የሚከብድ ይመስለኛል የእውነት በተለይ አብራችሁት የምትበሉት ሰው እንትን ሲላችሁ ከባድ ነው። የሩቅ ጥላት ይሻላል። በሩቁስ መቼም ትከላከሉት አላችሁ። ግን አጠገባችሁ ያለው ሰው ደግሞ ተሎ ነው የሚጎዳችሁ። ለዛም ነው ይሄ ልጅ የተጎዳው። ግን ያም ሁሉ አልፏል። አሁን ላይ እግዚአብሔር ይመስገን ወደ ራሱ ተመልሶ ወደ ስራው ስለመጣ እኔ በጣም እጅግ በጣም ደስ ብሎኛል። አሁን እንዳይጠፋ ወንድማችን መደጋሚ ጥንቃቄ ማድረግ አለበት። በተለይ እንደዚህ አይነት ስራ ስራ ብለው ምናምን ትክክለኛ ሰዎች ካልሆኑ መስራት የለበትም። ከዛ ከባለፈው ስህተቱ መማር ይችላል። እንግዲህ ስንት ስቃይ እኮ ነው የተመለሰ ወደ ስራ። ብዙ ነገር አሳልፏል እንግዲህ አሁንም እግዚአብሔር አምላክ የልቡን አይቶ እንግዲህ ሰው ጥሩ ሰው እንዲያጋጥመው ምኞቴ ነው። አንዳንድ ሰዎች በሰው ላይ የሚቀልዱ፣ በሰው ህይወት የሚጫወቱ ሰዎች አሉ እና እነሱ እንደነዚህ አይነት ሰዎች ደግሞ እግዚአብሔር አያጋጥም ነው ምለው። መጥፎ ነው ደግሞ እንደዚህ። ሰው አብራችሁት እየሰራችሁ ደግሞ በተለይ እንደዚህ ምንድን ነው የሚከዳችሁ ከሆነ ትንሽ አስቸጋሪ ነው ብቻ ስለ ሁሉም ነገር እግዚአብሔር ይመስገን ነው ምላው ወደ ራሱ ስራ ስለተመለሰ ደስ ብሎኛል። ካሁን በኋላ ደግሞ ከዛ የባሰ የበለጠ እንዲሰራ እኛ ትልቁን እንትን እንትን ማለት ያለብን እኛ ተመልካቾች ነን። እየገባን ሰብስክራይብ፣ ላይክ እያደረግን ወንድማችን አሪፍ አሪፍ ነገር እንዲሰራ ማበረታታት ያለብን እኛ ነን ተመልካቾች ማለት ነው። አሁንም እላችኋለሁ፣ አዲስ አረዳ እያላችሁ እየገባችሁ ሰብስክራይብ ላይ ከአድርጉለት ማለት ነው እኮ እንደናመጣ እያላችሁ፣ የእውነት አብዛኞቻችሁ ምስጊን በጣም ጥሩ ልጅ ነበር፣ ለሱ ይህ ሁሉ አይገባውም ነበር እያላችሁ ብዙዎቻችሁ እንግዲህ የእሱን እንትን ከሰማችሁ በኋላ ብዙዎቻችሁ ስለ እሱ ስታስቡ ነበረ። እግዚአብሔር ይመስገን፣ እንደ ሰው የማይሆነው አምላክ ደግሞ ምንም ሳይሆን መጥቷል። አሬት የሁሉ ወር ሲጠፋ ምን አድርገውት ይሆን ምን ሆኖ ይሆን እያልኩኝ በራሴ ራሴ እንትን እያልኩ ነበር ግን እግዚአብሔር ይመስገን የእውነት ምንም ነገር ስላልሆነ እግዚአብሔር ይመስገን እኔም ደስ ብሎኛል የእውነት የሰው ደስታ የሚያስደስታችሁ ሰው ሲያለቅስ ሰው ሲራብ ሰው እንዲሆንኩ ሲል የማስደስታችሁ ሰዎች በጣም ብዙዎች ለሰው የምትጨነቁ ከራሳችሁ አስበልጣችሁ ሰውን እንትን የምትሉ ብዙ ሰዎች አላችሁ፣ አቃለሁ እና እግዚአብሔር ይስጣችሁ እህት ወንድሞች ነው የምለው። ባላችሁበት እናንተንም ልክ ለሰው እንደምትጨነቁ ለእናንተም የሚጨነቅላችሁ ይስጣችሁ ነው የምላችሁ። መልካምነት ለራስ ነው። ከነገራችን ላይ መልካም ሰዎች የምትሰሩ ሰዎች የኋላ የኋላ ታገኙታላችሁ። ሁሉም የዘራው ነው የሚያጭደው። ስለዚህ መልካም ነገር እንስራ። ቅንነት ለራስ ነው። እግዚአብሔር ይመስገን። እኔ ሌላ ምንም አለለም። የእውነት ልጁ ወደ ስራ ስለተመለሰ በጣም ደስ ብሎኛል። ማታ ነው ያየሁት። ከነገራችን ላይ ቪዲዮውን ከዛ ልሰራላችሁ አብዛኛው በሱ እንዳልኳችሁ ፕሮፋይሉ ስለቀየረ ሰው እያየለት አይደለም። ልሰራላችሁ አልኩ እና ከዛ እኔ ደግሞ ያው ሰዓቱ አልፎ ነበር ዝም አልኩኝ ማለት ነው። ግን ደስ ብሎኛል ቪዲዮን ስላየሁት ልጁን ስላየሁት በጣም እውነት ከምላችሁ በላይ። ከዚህ በላይም ይገባዋል። አሁን ላይ ጥንቃቄ ማድረግ አለበት እንደ ባለፈው እንዳይጎዱት። ሰው ማመን የለበትም። የውነት ልጁ ሰው ስለሚያምን ነው ይህ ሁሉ ስቃይ የደረሰበት ሰው ተጠራጠሩ ምናምን ሳይሆን ሰውን ሙሉ ጊዜ አንዳንድ ጊዜ ሙሉ በሙሉ የምታምኑት ሰው ይከዳችኋል። ሰው ከባድ ነው አይደለም? ሰውን ይቅርና ጥላችሁን ማመን ራሱ ይከብዳል የውነት እና እግዚአብሔር ይመስገን ስለ ሁሉም ነገር ስለተመለሰ ወደ ስራው ደስ ብሎኛል። ለማንኛውም ማንኛውም የምወዳችሁ የማከብራችሁ ውድዎች ይህ የዛሬው ቪዲዮ ይሄን ይመስል ነበረ። እኳን ደስ አለ እኳን እንደና መጣ እያላችሁ እንግዲህ ኮሜንትን አጥለቅልቁለት። ሰላማችሁ ብዙ ትርፍ ርፍ ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብት ሁኑ። እንወዳችኋለን። ባይ ባይ።